ብዙ ሰዎች ውይይቶቻችን ላይ የምንሰዳደብ የምንበላላ ይመስላቸው አንዳንድ ፌስቡክ ላይ ሲጽፉልኝ ይገርማሉ። እንዴት በእንዲህ አይነት የፊትና ጊዜ ሙስሊሙን እንዴት እርስ በርስ ታበላላለህ? ይላሉ። ስብሃናላ መተን እስኪ ምን እንደምናደረግ እንዴት በፍቅር እንደምናወራ እንዴት ተከባብር እንደምናወራ ብናይና ደግሞ አላማውም አንድነት ማምጣት ስለሆነ፣ እንሻላ የፈራችሁት ነገር አይሆንም። አብሽሩ ከዚህ ከውይይት ኸይር እንጂ መጥፎ ነገር አይወጣም። ተቀራርበው በዲን ጉዳይ ከመመካከር አዲኑ ነሲሓ ብለዋል ነቢዩም ሳ ሰለም። ስለዚህ ካለላህ ካለ ረሱል ማለት ልዩነቶቻችንን ለማቀራረብ ለማጥበብ መሞከር ይሄ ሁላ በረካ ያለው ነገር ነው። ስለዚህ ከዚህ ነገር ምንፈራው ነገር የለም። እኛ አንድነታችንን የሚበታትነው ከሩቆንን፣ መቦዳደን፣ መሰዳደብ፣ ፊርቃ መሆን እንደ ወንድም ቁጭ ብለን ከመነጋገር ይልቅ ተራርቀን በሩቁ መተያየት ያ ያ ነው እንደውም የሚጎዳን በተቀናቃሚዎቻችን ፊትም አድክሞ የሚያሳየን ይሄው ፍርቃ መሆን እንጂ አንድ ሆነን በአንድ ጠረጴዛ ዙሪያ ሆነን ማውራት እንዴት መጥፎ ሆኖ ይታያቸዋል ሰዎች አንዳንድ ጊዜ ሳስበው እንዴት አድርገው እያሰቡት ይሆን ቢላሂ ዓለይኩም እንዴት ምን አይነት ፍርድ ነው ወላሂ በጣም ግራ ነው የሚገባኝ ማለት ምን አይነት ስሌት ነው ወንድማማች ቁጭ ብሎ ሲያወራ እንደውም ኢስላም ጠላት የሚጠላው እንጂ የሚወደው ነገር እኮ አይደለም። የእኛን ማውራት ይልቅ እንደውም ከሩቆ ነው መሰዳደቡ ነው የሚጎዳው። ከዛ አንጻር ኢንሻአላህ በዛ እንወስደዋለን።